ምሕረቱ ደግነቱ የሚያስተዳድረን የሚያስተዳድራችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወለደ ከሰማያት ወርዶ መስቀል ላይ በተሰቀለ ጊዜ ሄዳ በደላችንን ሲከፍል የከፈለልን ዋጋ የተከፈለለት የዳነ ሕዝብ መድኃኒት ያለው እረኛ ያለው ሕዝብ የሆናችሁ ብሩካን ኦርቶዶክሳውያን ሁላችሁ እንደምን አላችሁ? ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከያው መንፈሱ ጋር የተመሰገነ የተወደደ ይሁን። ቤተሰቦቻችን ችግረኞችን መርዳት ወንጌልን የሚሰሙ ኢየሱስ ክርስቶስን የተመለከቱ ህዝቦች ስራ ነውና እኛ አገልግሎታችን በየጊዜው ሰምና ክር እንዲሆን ትምህርቱ ብቻ ሳይሆን ህይወቱ፣ ልምምዱ፣ ተግባራዊ አገልግሎቱም መጨመር ስላለበት ሁልጊዜ ተራ በተራ አንዳንድ ቤተሰብ እናቋቁማለን። ሁለት ስትሮክ ያደረጉ እናትና አባት ቤታቸውን መምራት የማይችሉትን ሰዎች እያቋቋምን ነው። ሰሞኑን እየረዳን ነው። እንደዚህን ሰዎች እንርዳቸው፣ ለአንድ ለሶስት ቀን ያክል ከዚህ በኋላ ማሳሰቢያ ያመጣለው በዚሁተኛ ስራ አንድ 4 13 8 ስልኬ ላይ ይህን ቤተሰብ መርዳት የሚፈልጉ ሰዎች መልታ ኑሩልኝ፣ አድራሻ ሰጣችኋለሁ፣ አጠቃላይ እንዴት እንደምታገዟቸው። እግዚአብሔር ባርካችሁ ፊቱን ያብራላችሁ፣ ብሩካን እግዚአብሔር ልጆች። ከሁሉ ግን ፍቅር ይበልጣል፣ አንደኛ ቆሮንቶስ 13 13 ላይ የተጻፈ ቃል ነው። ስለ እምነትና ስለ ተስፋ እነዚህ ሶስቱ በህይወታችን ውስጥ መሰረታዊ ገመዶች ናቸው። እምነት፣ ተስፋ፣ ፍቅር። እነዚህ ከሁሉ ጋር ከህይወታችን ጋር ከኑሯችን ጋር ከመንገዳችን ጋር ከዘላለም ህይወታችን ጋር ከሁሉ ነገር ጋር አብረው ይሄዳሉ። ግን ከሁሉ ግን ፍቅር ይበልጣል። ፍቅር ይበልጣል። ፍቅር በጣም ትልቅ በጣም ትልቅ ዓለም ነው። ፍቅር እናት ነው። ፍቅር አቃፊ ነው፣ ሰጪ ነው። እና ፍቅር ቁም ነገር ነው። ለምሳሌ እግዚአብሔር እኛን የወደደበትን ፍቅር ተመልከቱ። እግዚአብሔር እኛን የወደደበት ያው ፍቅር ብዙ በደላችንን ይቅር እንዲለን አድርጎታል። ሁላችንም ሁላችንም ልብስ ለብሰን የምንወጣ ቀሚስ ለብሰን ነጠላ ለብሰን የአገልግሎት ልብስ ለብሰ ተክህኖ ለብሰን የመድረክ አገልግሎት ላይ የምንወጣ አጣፍጠን መስቀልኛ ተከናንበን በህዝብ ፊት ለማስተናገድ ለመስራት፣ ለመዘመር ምንወጣ ጎንበስ ብለን ቤተክርስቲያን ገብተን ተሳልመን ተባርከን አሜን ብለን በቃል ተፈውሰን ምንወጣ ሁላችን በእግዚአብሔር ሕያው ፍቅር ተደግፈን ብቻ ነው የቆምነው። ምንድን ነው የሚለን? ቸርነትና ምሕረት በሕይወት የዘመን ሁሉ ይከተለኛል ስለዚህም በቤት እኖራለሁ በእግዚአብሔር ቤት ለመኖር የእግዚአብሔር ቸርነትና ምር ፍቅር ነው የሚረዳን አያችሁ እግዚአብሔር ፍቅር ስለሆነ ኢየሱስ ክርስቶስ ፍቅር ስለሆነ የተገለጠ ፍቅር ስለሆነ ያልተደበቀ ያልተሸሸገ ያልታፈረበት ያላፈረብን አፍቃሪ ስለሆነ ራቁቱን ፍቅርን መስቀል ላይ አሳይቶናል። ያ ፍቅር ደግሞ ዛሬም ድረስ ያውን ድካማችንን እያገዘ እስካሁን ከኛ ጋር አለ። ሳይፈርድብን እስካሁን ከኛ ጋር አለ። ሳይጨክንብን እስካሁን ከኛ ጋር አለ። ከሁሉ ፍቅር ስለሚበልጥ ይሄ ፍቅር በለጠ። ይሄ እንግዲህ አንደኛው ነገር ነው። በዚህ ፍቅር መደሰት ይገባል። በዚህ ፍቅር ምስጋና ማቅረብ ይገባል። ጸሎታችንን ስም ይቀደስ ብለን እንድንጀምር ጌታ ያስተማረን ተፈቅረን መኖራችን ብቻውን ምስጋና ስለሚገባው ነው። ለእግዚአብሔር ሳይገባ ስለወደደን አቤቱ ጌታ እግዚአብሔር ሆይ እስከዚህ ሳይታደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? እያሉ መመስገን ይገባል። ግብግብ እያሉ ካንጀት በተቃጠለ ልብ፣ በእንባና በፍቅር በፈገግታና በደስታ ለእግዚአብሔር ምስጋና መቅረብ ይገባል። ሁሉ ፍቅር በልጦ ስላኖረ ይሄው ፍቅር ደግሞ በህይወታችን ውስጥ እኛም ፍቅርን ችላ ያለ ምንም አይነት እድገት የለም፣ በረከት የለም፣ መከናወን የለም፣ ጥበብ የለም። አያችሁ ሰው ራሱን ይወዳል። ራሱን ለመውደድ ብዙ ሰባኪ አይፈልግም። ተፈጥሮ ራሱ ሰው ራሱን እንዲጠብቅና እንዲወድ ታስገድደዋለች። ለምሳሌ ብንደነግጥ ከአጥር ዘለን ለመውጣት መመሪያ ማንም አይሰጠንም። ወይ አደጋ ቢፈጠር ማምለጫ መንገድ ጣራ ላይ መውጣት ከሆነ እንደ ወፍ በረን ጣራ ላይ ስንወጣ ማንደውም ይነግረን ማንም አይነግረንም። ተፈጥሮ ነው የሚነግረን። ራሳችንን ለመጠበቅ ለመውደድ፣ ለመንከባከብ የተሰጠን ተፈጥሯዊ ትምህርት አለ አይደል ይወላችሁ ብሩካን። ሰውን ግን ለመውደድ ወንጌል የተሰጠን፣ ምሳሌውና አብነቱ የእግዚአብሔር ልጅ ኢየሱስ ክርስቶስ፣ መስቀል ላይ ራቆትን የተሰቀለ ኢየሱስ ክርስቶስ፣ በቃሉ ያጠበን ኢየሱስ ክርስቶስ ተሰጥቶናል። ምሳሌ አለን፣ ቃል አለን። ከሁሉ ግን ፍቅር ይበልጣል ተብለናል። ራስን ብቻ ወዶ ኑሮ የለም። ለምሳሌ ባልና ሚስት ሆናችሁ ብትኖሩ ብንኖር ሰው ለእግሩ አንድ ጫማ ብቻ አይገዛም። ለጆሮ ጉትቻ አንድ ሴት ብቻ አንድ ብቻ አትገዛም አንድ ብቻ አትገዛም። ወይም ደግሞ ግማሽ ጣታችን ተቆርጦ ችግር የለም ብለን ሳንታመም ሳንሰቃይ ባለን ጣታችን አንደሰትም። እንደዚህ ከሆነ ኖርማል አይደለንም ማለት ነው፣ ሞተናል ማለት ነው። አንድ እጅ ተቆርጦ አንድ እጁ ስላለ የዛ እጅ ህመም ካልተሰማው ሰውነታችን ሞቷል ማለት ነው። አንድ ጫማ አንድ እግር ጫማ ገዝቶ ምንድን ነው የሚባለው? ዘናጭ ሆኖ ለመውጣት ከቤት መነሳት ጤነኛ አይደለም ማለት ነው። ራስን ብቻ ወዶ ራስን ብቻ መግቦ ራስን ብቻ ተንከባኮ መኖር ልክ እንደዚህ ነው፣ የሞተ ኑሮ ነው። ቤተሰብ መስርተን ትዳር ይዘን ከትዳር አጋራችን ጋር ትርጉም ያለው ፍቅር ሊኖረን ይገባል። ሁለቱም ማጌጥ አለባቸው። ሁለቱም አይኖች መኳል አለባቸው። ሁለቱም እግሮች መጫማት አለባቸው። አስሩም ጣቶች ጤነኛ መሆን አለባቸው። ሁለቱም እጆች በጤና መጠበቅ አለባቸው። ሁለቱም አይኖች በጤና መጠበቅ አለባቸው። አንዱ አይነ የራሱ ጉዳይ፣ አንዱ ብቻ ይኖርልኝ የሚባል ኑሮ አካላችን ላይ እንኳን የለም። ከሁሉ ግን ፍቅር ይበልጣልና ለዛኛውም አይን መጨነቅ ያስፈልጋል። ፍቅር ትንሽ አድካሚ ስራ ነው። ትዕግሥት የሚፈልግ ስራ ነው። መለኮታዊ ኃይል የሚፈልግ ስራ ነው። ፍቅር ጸሎት የሚፈልግ ስራ ነው አበርታኝ አግዘኝ ያሉ ራስን እየሰነቁ እያበረቱ እየታጠቁ የሚጓዙበት ስራ ነው። ፍቅር ስጋና ደም ብቻ የሚሰራው ስራ አይደለም። ለዚህ ነው አንድ ሰው አምልኮ የሚያስፈልገው፣ መጸለይ የሚያስፈልገው፣ ወንጌል መማር የሚያስፈልገው ማፍቀር እንዲችል ነው። ቤቱን መሸከም እንዲችል ነው። የትዳር ጓደኛው መሸከም እንድትችል ነው። ልጆቿ መሸከም እንድትችል ነው። እንዴ! ልጆች ወልደው ልጆቻቸውን መሸከም ያቃታቸው እ ብዙ ወላጆች አሉ። ድምፃቸው ይረብሸኛል፣ ቤት መግባት ያስጠላኛል የሚሉ ብዙ ወላጆች አሉ። ውጭ ስራ ደግሞ ስመጣ እቤት ልጆች ይጮሃሉ። ያንን ጩኸት ለመከላከል ብርቱ ጩኸት እያመጡ የልጆቻቸውን ጭንቅላት የሚበጠብጡ ብዙ ወላጆች አሉ፣ ልጅን መሸከም ያቃታቸው። እንደዚህ አይነቱ አቅም የሚገኘው በአምልኮ እግዚአብሔርን በማምለክ፣ ወንጌል በመማር፣ በመጸለይ፣ መንፈሳዊ ኃይል በመቀበል። ምክንያቱም ያለ መንፈስ ቅዱስ በጎነት የለም። ዳዊት ከአንተ በቀር በጎነት የለኝም ይላል። በጎ ለመሆን ሞክሬያለሁ፣ ግን ወረተኛ በጎ ነው ሰው ስጋና ደም ብቻ ከሆነ የሚረዳው በጎ ለመሆን ወረተኛ በጎ ነው የሚሆነው። በጣም ጥሩ እንሆናለን ዛሬ፣ አፍቃሪ እንሆናለን ዛሬ። ሶስት ወር አንቆይም። ከዛ በኋላ በዛ ጸባያችን ስጋ ነው እንደክማለን። ደክማ ስጋ ይደክማል። ስጋ ይጠብቃል፣ ግብረ መልስ ይጠብቃል። ይሰለቻል፣ ይታክታል። ተመልሰን ወደዛኛው ሰውነታችን እንመለሳለን። መንፈስ ቅዱስ ግን ሲቀይረን የዘላለም መቀየር ነው የምንቀየረው። የዘላለም አፍቃሪ ነው የምንሆነው። ፍቅር ግን ከሁሉ ይበልጣል። ሕይወታችን ውስጥ ሰዎችን መሸከም የምንችለው መለኮታዊ እርዳታ ስናገኝ ነው። በጸሎት በርቱ፣ እንደምትችሉ ጸልዩ። እግዚአብሔርን ቃል ተማሩ፣ ተማሩ እንደው በሞኝነት በየዋሃነት ተማሩ፣ ግድ የለም ላሁ የልጆች አያት ልጆች የምን ያስተምራቸዋል? ልጆች ይችላቸዋል። ወንዶቹ ልጆች አንዳንድ ኮፍያ ምናምን ሲያደርጉ ቤት ስትገቡ ኮፍያችሁን አውልቁ ቤት የሥነ ሥርዓት ነው። ከዛ ልክ ያውቃሉ። ሱ ባለበት ቤት ኮፍያቸውን አስቀምጠው ነው የሚገቡት። እንዳለ የልጆቹ ልጆች ወንጌል የሚሰማ ሰው ኮፍያውን ማውልቅ አለበት። ይሄ ራሱ የጫነው ኮፍያዳን ዕውቀት የሚለው ማስተዋል፣ የራሳችን ግምት ግንዛቤ፣ እሱ ይቀመጣል። በየዋህነት እግዚአብሔር የሚናገረው መስማት ያስፈልጋል። አሁን ለምንለው መንፈሳዊ አቅም ለመታጠቀም ይህን ዕወቁ። እግዚአብሔር ብሩካል ይህን ዕወቁ። ወንጌል አቅም ይሰጣል። ከሁሉ የሚበልጠውን ፍቅር እንድንጫማው ያደርገናል። እንድንኖረው፣ እንድንለብሰው ያደርገናል። አካቤ ይባላል ከሰው ጋር መኖር፣ ለሰው ማሰብ፣ በጣም ብዙ ሰው የሚፈልገው። አንድ ካህን አለና በአጋጣሚ አጠገቤ ተቀምጦ ስልኩ ብዙ ሰዓት ይጮሃል። እሱ ከባድ ስራ እየሰራ ነው፣ ሰው ያማክራል። አጠገቤ ተቀምጦ በአንድ ጉዳይ ሽምግልና ተቀምጠናል። ስልኩ በጣም ብዙ ጊዜ ይጮሃል። እያነሳ ደውላለሁ፣ ደውላለሁ፣ ደውላለሁ እያለ ቴክስት ያደርጋል። እና እንዴት ነው ግለዚህ ሁሉ ሰው ቴክስት የምትመልሰው ስለው ሰው እኮ ዋጋ አለው አለ። ይሄኔ እኮ ጨንጎት ይሆናል የሚደውልልኝ። ራሱን ነጣ ሊያጠፋ የፈለገ ሲሆናል የሚደውልልኝ። የት ልጩህ ብሎ አስበው ይሆናል የሚደውልልኝ። ሰው እኮ ምስኪን እኮ ነው። ለሰው ያዝናል። ለካ ሰው ምስኪን ነው እያለ ለሰው ያዝናል። ይሄ ነው ፍቅር ማለት አገልጋይ ኢየሱስ ክርስቶስን መስሎ ሲያገለግል ለሰው መጨነቅ፣ የሰውን ጉዳይ የራስ ጉዳይ ማድረግ፣ የሰውን ሕማም የራስ ሕማም አርጎ ማየት አካፔ ይባላል። ሐኪም ቤት የምትሰሩ ሐኪሞች በጣም ትንሽ ደሞዝ የምትቀበሉ ይሆናል። የስራው ቦታ አይመች ይሆናል። ደክሟቸው ይሆናል። በሞትና በሕይወት መካከል የሚያጣጥር አንዲት እናት ስትደርስ ስትጮህ ሮጣችሁ ተነስታችሁ ሄዱ። ያን ቤተሰብ ነው የምታተርፉት። ይሄ ፍቅር ነው። ፍቅር ደሞዝ አለው። መለኮታዊ ደሞዝ አለው። ሽልማት አለው። ክብር አለው። ማዕረግ አለው። ከመንግስት ደሞዝ የበለጠ ደሞዝ ይሰጣል ፍቅር። በነፍስና በህይወት መካከል ያለ አንድ አባት ቢመጣ ሮጣችሁ ሄዳችሁ አክሙት። አንድ ወጣት ቢመጣ የሚቀጥለው ትውልድ አባት ነው ብላችሁ አክሙት። አንዲት ሴት ተጎድታ ብትመጣ ተሰባስባችሁ ሮጣችሁ አክሙ። አይድከማችሁ። ግድ የለሽ እንዳትሆኑ፣ የማይሆን መድኃኒት ወቅታችሁ እንዳትገሉ። ትውልድ ገደላችሁ ማለት ነው። የዛን ሰው ቤተሰብ አወደማችሁ ማለት ነው። ፍቅር የሁሉም ነገር የሁሉም ነገር ቁም ነገር ነው። ይሄ ነው ፍቅር ማለት። የማታውቁትን ሰው ቋንቋው ባይገባችሁ፣ የኑሮ ዘይቤው ባይመቻችሁ፣ ያረጀ ልብስ ቢለብስ ግን አክሙት። ማን ያውቃል ኢየሱስ ክርስቶስን አክማችሁት ከቤታችሁ ሊወጣ ይችላል። ሕክምና ተቋማችሁ የጌታን ቁስል ጠርጋችሁናል የምትሸኙት ሰውን ሁሉ የሚያገለግሉ ሰዎች ብሩካን ክርስቲያኖች፣ አንድ ቀን ኢየሱስ ብሩክ ንጉሳችንን አገልግላችሁት ቁስሉን ጠርጋችሁት ወታችሁ የዘላለም በረከት ልትባረኩት ትችላላችሁ። ፍቅርን አድርጉ። ፍቅር ከደሞዝም፣ ከክብርም፣ ከብርታትም፣ ከመሰልቸትም፣ ከፖለቲካ መላእክትም፣ ከምንም በላይ መሆኑን አስበን ፍቅር ላይ ማተኮር ይገባናል ፍቅር ግን ከሁሉ ይበልጣል። የሰማኑን በልቦናችን ይጻፍልን። እጅግ ሰፊ ዓለም ነው ፍቅር። በዚህች አስር አምስት ደቂቃ የሚነገር አይደለም። ግን ያስታውሰናል። ዛሬ በዚህ ጠዋትና በዚህ ምሽት ፍቅር የጎደለው ወይም ፍቅር የሚያስ የሚፈልግ የሚያስፈልገው ሰው ኖሮ ሊሆን ይችላል። ይሄንን ቃል የሰማ ነው። የሰማኑን በልባችን ይጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት የእናታችን የመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ያሳሰብኳችሁን የሕመምተኞች ማሳሰቢያ አትርሱ። በጎነቱ ይጠብቃችሁ። ቀሲስ አሸናፊ ገኖ ማርያም ነኝ። በትምህርቱ ላይ ኮሜንትና ላይ ካርጋችሁ ጥሩ ሰላም።